እና እማዬ ምን ነክቶሽ? እንደው ልጄ ቅርበይ ከምንም ላስጠልሽ ልጠብቅሽ አልቻልኩም። እናንተ እኮ ይሄ ኑሮ አይገባችሁ። እንደት ኖር ያደረግኩሽ። አይ እኔ እሱ መቸገሬ ልጄ አባትሽ ኖረም አልኖረም እኮ ዋጋ ቢኖረው ኖሮ ታው ያልኩትን ነገር ይሰማኝ ነበር። እማዬ አንቺ እኮ ለእኔ ያደረግሽልኝ ከላጨኝ ስትልሷ አሻፈረኝ ብላ አባቷ ንድ ችግር ውስጥ የከተተችው እኔማ ከተማ አንዱ ወዳ ኮበለ ላይ መስሎ ነበረ። ምን አወጣለሁ ሰማሁ። አሁን የጌታ ልጅ እዚህ ማግባት ማትፈልግ መታጨት ማትሻ ማን ሴት አለች? ግን ምን ሆና ነው? ግን መካሪም ጓደኛ አላት። ምን መካሪ አላት? አንዱ ጓደኛ የመንደሩ ሴት፣ ሴታውን ወሬኛ አሸናፊ ነው። ሌላው ደግሞ የጋሽ ከፋ ልጅ የአበልጃቸው ነው። ምን ሰው አላት? ለነገሩ ልጅቷ የዋዛ አይደለችም። ሰማሁ አረሷ ምንም አታውቅ ንጡ ስለሆነች እኮ ነው። እና የጌታ ልጅ በምን ያጫት ይመስላል? በመልኳ ነው በንጥህናዋ ነው። ታላሳበልበልበል ዝም በል። ለማንም እንዳታወራሽ። እንዳይቀድም አደይ ገጠር ገብታለች። ከእናትና ከእህቷ ጋርም ጊዜ እያሳለፈች ነው። የሰፈር ሰዎች የማይተዋት ሴት ትንቀሳቀስ በጓሮው ይች ማን ነች? የገሌ ልጅ አይደለችም በማለትም እየተጠቋቁመባት ነበረ። ጫነና አለልኝ የተባሉ ግለሰቦችም አባቷ ከተማ ለከተማ ይንከራተታል እሱም ፍለጋ እሷ ከዚህ መጣ ከእናቷ ጋር አለሟን ትቀጫለች። የሚል ወሬ የሚያወሩባት ይገኛል። እንዴት ብጠገብ ነው ከተማ ስኮብለ ላይ ሄደችው። አባቷን እኮ አስደፈረችው። ክብሩን ነው ዝቅ ያደረገችው። አሁን ላይ ሴቱ እጭኝ እጭኝ ባሉበት ዘመን እሷ አሻፈረ ብላ ነው ሄደችው። ለነገሩ እሷም እኮ ኃይለኛ ነች። በንጽህና ይላሉ። ስላደይም ብዙ ነገር አውርተዋል። የባርኮት እና የፍቅር እናትም መታለች መታለች ወደ ቤቷ። ፍቅር ካየቻት በኋላ እማዬ እንዴት መጣሽ የሚጠያቅ ነበር የጠየቀቻት። ባርኮትም እማዬ ብሎ እቅፍ አደረጋት። መምጣትሽን እኮ ብትነግሪኝ የሆነ ነገር አዘጋጅ ነበረ። ፍቅርም እንዴ ቤቴ እኮ ነው ለምን አልመጣም ብላ ስትመልስላት አይ ችግር የለውም አለችና ነገሩን ደበስበሳ አድርጋ ሰላም አለቻት። የባርኮት እናትም አደይ ሴት ነች የት ሄዳ ነው ብላ ስትጠይቃት ፍቅር እኮ ሄደች አለቻት አደይን ብለምናት ባስ ለምናት እኮ በሰዎች አሻፈረኝ ብላ ገጠር ሄደች፣ ስራውን አልፈልግም ብላ ጥላን ሄደች ትላታለች። የባርኮት እናትም ወይኔ ልጅን በጣም አሰቃይታችኋታል አይደል የሚል ሀሳብን ሰታቸው ነበር። ፍቅር ልጅን አያልሻት አለቻት። አዎ ልጀ ማለት ነች እኮ እያለች አደይን ስታሞጋገሳት ፍቅር ደግሞ በጣም እየተናደደች ነበረ። ፍቅርም አደይ ከዚህ ቤት ተመልሳ የምትመጣ ከሆነ እኔ ከአባቴ ጋር ነው የሚሄደው ብላ መልሳላታለች። እናቷም አንድ ቀን ዞር ብሎ ጠይቆሽ የማያውቀውን አባትሽ። አባቴ አባት የት ያለሽ እንዴ? የሚል ሀሳብ ነበር የተጠጫት። እንደዚህ እያወሩ እያለ ቤዛም ድንገት ወደ ሳሎን ትመጣለች። የባርኮት እናትም አየቻትና አዲስ ሰራተኛ አምጥቻለሁ ያልሻት ይችን ነው ወትላታለች። የባርኮት እናት ሰራተኛ እንደመጣ ነው የምታውቀው። ቤዛም እኔን ነው እኔንም ሰራተኛ ብላ ፎገረች። ባርኮትም ስለ ፍቅረኛ ምንም ነገር ስላነገራት ለእናቱ ጉዳዩ እንደ በስበሳ አድርጎ አዎ፣ አዎ የሚል ሀሳብ መልሶላታል። እንደውም ማረፈ በይና እንደውም ደግሞ ስለመጣው እስኪ ቡና ፍሉልኝ የሚል ሀሳብም አመጣ ነበረ። ባርኮትም እሺ ቤዛ ታፈላለች ብሎ እንድታፈላ እያደረጋት ነው። ቤዛ ምን ያል አፈላም እያለች እየተከራከረች እያለ ባርኮት ግን ዝም እንድትል አድርጓታል። ፍቅር ነው የሻግዥኝ አለቻት። ፍቅር ነገር ነገር ሲላት ባርኮት ምንም ግድ የለው ምን ያግዝሽ አለሁ ይልና ተከታትሏት ወደ ኪችን ይሄዳል። ቤዛ እኔን ሰራተኛ አለችኝ አይደል ወይኒ እያለች እየፎከረች ነው። የባርኮት እናትም አደይን የመሰለ ቤት ሰራተኛ አስወጥተሽ እንዳሁን ይችን አመጣሽ እያለቻ ነው ፍቅርን ባርኮት እየተወጃታለች ወደፊት ይላታል ብርሃኔና አሸናፊ መንገድ ላይ እያወሩ ነው ውሃ ለመቅዳት በወረደችበት ተከታትሏት መጥቶ ነበር የሰፈር ሰዎችን ማየትና ቆይ አንተ ልጅ ግን መቼ ነው ወንድ የምትሆነው እያሉት ዝቅ ዝቅ እያደረጉት ነው ሁሌ ከሴት ስር እንደተረማመድክ ነው ግን ምን አይነት ነገር ብታስነካቸው ነው ሴቶቹ ሁሉ አሹ አሹ የሚሉት እያሉ ማሾፍና ማፌዝ ጀምረውበታል ወይስ ደግሞ ብርሃኔንም እኛ ሳናውቅ አሽታ ሀገባት የሚጠየቅም ሲጠይቁት፣ በጣም እየተበሳጨ እና ኃይለኝነት ስሜት እየተሰማ ነበር። ብርሃኔንም አንዳንድ ነገር ሲናገሯት እሷንም እንደዚህ ባትናገሯት ይሻላቸዋል እያለ ክረክር ገጥመዋል። ጫኔና ጓደኛው ኃይለኛና ነገረኛ ሰዎች ናቸው። አሹም እንደናንተ ተቀጥሬ ከመሰራ ከእናቴ ጋር ብኖር ደስ ይለኛል። ታዲያ ከእናቴ ጋር በሆን ነው ምን ግድ ይሰጠኛል? ሴት ሴት የሚያስብለኛ ከሆነ ግድ የለም ብሏቸዋል። አንዱን ብድግ አድርገና እየታመመች እናት ቅንትተህ ከዚች ሴት ጋር ትልከሰከሳለህ የሚል ሀሳብን ሰጥተውት ነበር። በዚህ የተነሳም ዱላ ሊገጥሙ ነበር። ያቺ ዴ እንደሆነች አንዴ አባቷን አወርደዋለች። ብርሃኔ የባክሻችሁ በሆን ክብረሽን ጠብቂ እያሏትም ነበረ። የጋሽ ከፍ ያለው ልጆች መቼም ጉድ ናቸው እያሉ ሲጠቋቆሙና ሲያወሩም ነበር። ወንዶቹ ግብ ግብ ገጥመዋል። ብርሃኔም እንደምን አድርጋ እሷም በአቅሟ ያላትን ነገር መላልሳ ከዛ ሰፈር እንዲሄዱ አድርጋቸዋለች። አሹም በቃ እስኪያመስገኝ እያላትም ነበር። ደግሞ ለነዚህ ሰዎች ታይው ለእኔ እኔ የማደርጋቸውን አድርጋለሁ እያለ እያወራት ነው። ብርሃኔም በምን አቅም ነው ደግሞ እነዚህን የምትችላቸው? እነዚህ እኮ ነገረኛና ኃይለኛ ናቸው እያለችውም ነበር። ነገሩን ትተሽ እስኪ ይልቅ አመሰግናለሁ በይኝ ሲላትም ነበር። አሁን የተሸከምኩበት ሁሉ ነገር ክፈይኝ ይላታል። እንደውም ቡና ፊልኝ ወደ ቤት ሂጅና ይላታል። ድሮም ጉቦ ነበር የፈለገው አለችው። በዛም ወደ ኪችን ከገባሽ በኋላ በጣም ትገርማለህ ባርኮት እያለች እየጫወችበት ነው ምክንያቱም እዚህ ጋር ባርኮት ፍቅረኛ አይነች ማለት ነበረበት። ነገር ግን እሱ ምንድን ነው ያላት የቤት ሰራተኛ ናት ብላ እናቱ ዝጠይቀው አሁንም አላለም፣ ምንም አላለም። ነገር ግን እንደዛ ነገር ምናምን ብሎ ተርበት ብቶ የቤት ሰራተኛ እንድትመስል አድርጓታል። በዚህም ቤዛ በጣም ተናዳበት ነበር። ከእናት ጋር እንዴት ነው ሰራተኛ እንደውም የማትናገረው ፍቅረኛ ሀነኝ እኮ እያለችውም ነበር። ታዲያ ምን ልበላት? ቤዛ እናቴ እኮ ፍቅረኛ እንደሆንሽ አታውቅም። በድንገት ነው የመጣሽው። ከዚህ ቤትም አንቺ ምን ይንሽ የሚል አሳዘ የመልስም ነው የመለሰላት። ፍቅረኛ ነሽ ምንም እኮ ቀለበትም አላሰርጉልሽም ብሏታል። ምስኪን ስታሳዝን፣ አላገባዎሽ ነው ያላት። እንደዚህ እያወሩ እያለም ከትንሽ ደቂቃ በኋላ እስካሁን አላችሁ እንዴ ባርኮት፣ እዚህ ምን ትሰራለህ አለች ባርኮትን ቤዛን ድምፅ ማጧና ትፈታ ስራዋን እንድትሰራ እየጠየቃን ነው እናቱ እስከምታውቀ እውነቱን ፍቅር መጣችና፣ እንግዲህ ይችነት ጎዴ የሰራችኝ እያለች ነው ግዝሽ አላት ብሏታል። እናቱም ከመጣሽ በኋላ እስካሁን ቡድኑ አልፈላም እንደ ቢሳ ብላ ጠየቀቻት። ላፈላነኝ መብራት እኮ ጠፍቶ ነው እያለቻት ነበረ። ታዲያ መብራት ቢጠፋ በከሰል አፊም ተብላለች ባርኮትም እያገዛን ነበር እኔን የሚያስቆየዋት አለ ከዚህ በፊት ግን ቡና አፍልተሽ ታውቂያለሽ የሚል ጥያቄም ጠይቃታለች አዎ ለእናቴ አፍልቼ አውቃለሁ አለቻት ግን ስትታይ ዝም ብለሽ ምንም አይነት ስራ የምትሰሪ አትመስኝ ቀበጥ ነገር ነሽ ከዚህ ቤት ካልቻልሽ ግን ወደ ሌላ ቤት ወስጄ እንድትሰሪ አድርጋለሁ የሚል ሀሳብም ሰጥታታለች ቤዛም ወዴት ነው የምትወስጅኝ ከማን ነው የሚል ጥያቄዎችን ጠይቃት ነበር ዝም ብዬ ሳስብሽ መጠየቅ ትወጃለሽ ስለዚህ ስራሽን ስሪ ብላት ወጣች አሹና አደይ እንዲሁም ከእናቷ ጋር ለመጫወት መጥቶ እናቷ ተኝታ ነበር። እኔም አይመጠው ተኝ ልጫወት ነበረ ከተኛቸውማ ማ ልሄድ ይላል። አደይም አይ ችግር የለውም ተጫወት እንጂ ብርሃኔም አለች። አለይ እኔ ወጣ ብዬ ልምጣ እስኪ እናንተ ተጫወቱ ብላቸው ወጣ አለች። ከመውጣቷ በፊት ግን ብርሃኔ ና እሹ ራሽን ጠብቂ፣ የሰፈር ሰዎች አሉ፣ ምናልባት ካዮሽ ይጠቃቆማሉ፣ ይናገራሉ እያሉ እየመከሯትም ነበር። አሹም እስኪ መጫወት ከጀመርን አይቀርም አለ ነገሩ ዳይመንድ እንዴት ነው ብሎ ይጠይቃታል። ዳይመንድ በጣም ጥሩ ነው መቼም የሚመጣው ብሎ ሲጠይቃትም፣ አይ መቼ እንደምጣ አላውቅም ግን ነበር ትለዋለች። እሱንም አውቃለሁ ይላታል፣ ግን ደግሞ ህይወቴንም አትረፈውልኛል ብለዋለች የጊዜው ልጅም ተስፋ ቆርጦ እስከሚተውሽ ነው እንጂ ከዛ በኋላ እንደፈለግ ትጫወቻለች፣ አይዞሽ እያላትም ነበር። እስካሁን ያቺ ጀሪና ብርሃኔም ሁለት ሁለት ነበር ማስታቀፋት ለእናት እያለ ሲያወራ ነበረ። ብርሃኔም እንግዲህ ከጀሪ ጋር እኔን ነው አታወዳድሪኝ የሚል ጦርነት አንስታለች። አሹና ጫኔም እየተከራከሩ ተጠንቀቂያቸውም ተብላለች። በሌላ በኩል ዳይመንድ ቁጭ ብሎ ስለ አደይ እያሰበና እያስታወሰ ነው። ብቻውንም ፈገግ ይላል። ስለ አገታትም አንዳንድ ነገሮችን ስለመለሰችለትና እምቢ ስላለችውም ነገር እያስታወሰ ነው። ዳይመንድም ከርቀት አየውና ደግሞ ብቻዋን ምንድን ነው የምትስቀው እያለው ነው። አይ አደይን እኮ አጥቼ መኖር አልቻልኩም፣ እሷን እያስታወስኩ ነው፣ እባክህ ሂድ ይለዋል። ያለሷ መኖር አልችልም። ባክ አርፈ ተቀመጠ፣ ይህኔ ባለ ሀብቱ አግብቷት ነው የሚሆን እያለውም ነበረ ሲጀመር በዛ ሰፈር አባቷ ቢያገኙ እኳን ይደፋሃል። ያልተገረፈ ሰው የለም፣ አንተም ተገርፈሃል ማለት ነው ይለዋል። ለእኔማ ይፈቀድልኝ የነበረ እህቴ ስለሆነች ይለዋል። ይህ ከሆነማ ለምን አንተ የዘኛ አትሄድም እያለው ነው ወደ ገጠር። አሁን ሲጀመር አንተ አደይ ብትወድህ እንዴት ነው? አደይ በእርግጥ የጥቅም ሰውና የገንዘብ ሰው አይደለችም፣ ግን ደግሞ ምን ሰርተህ ታኖራታለ አንድ ድስት እኳን የለም እያለ እየመከረው ነው። ታዲያ ኪንጎም በጣም ሲናደድ ነበር፣ እንደዚያ አይነት ነገር ሲናገረው ዝም ብሎ ፍቅር ብቻ አይኖርም የሚል ሀሳብም ሰጥቶታል። ታዲያ ከአንተ እሱ ይሻላታል እያልከኝ ነው አለው። ለማንኛውም አሁን ዝም ብለን አንሂድና አንጠጣ የሚል ወደ መጣጥ ቤትም ሄደዋል። ያለዛማ ማበዴ ነው አለ። እንግዲህ ታዲያ አሁንስ አላበድክም እያልክ ነው ሲለው ነበር። ያንኛው አፍቃሪዋ እራሱ ጨልሏል። መንገድ ላይ እኮ አግኝቼው ምንም እየሰማኝ አልነበረም አለ። ጫኔም ለአባቷ ደውሎ አደይ እኮ መታለች ወደ እናቷ የሚል ሀሳብ ሰጥቶታል። አባቷም እውነትን ነው ይለዋል። በቃ ነገጧ ትመጣለሁ እስከዛ ጠብቋት የሚል ትዕዛዝም ሰጥቷቸዋል። ታዲያ ስለ ፍራንኩ እንነጋገር ሲላቸውም ጆሯቸውን የነዘገሱልኩን ሌዲያ እንደተለመደው ዳንስ ላይ ነች። በዚሁ አጋጣሚ ሄደችና የባርኮት እናት ልጅ ብላ እቅፍ አደረጋታለች። ማሚ መጣሽ እንዴ ብላም ተደሰተች። ምንድነው እንደዚህ የሚያዘልልሽም አለቻት። አድገሻ ልኩና ሽነምት መስቡ እያለቻትም ነበር። ስለ አዳይም ጠይቃን ነበር። እስኪ እውነት በመገኝ አዳይን እኮ ፍቅርናት ያስወጠቻት አንቺ ውጭ ብላሻለች የሚል ሀሳብ ነግረሻታል አይደል አለቻት። አዳይና ፍቅር ምንም ተዋዶ አያውቁም። አዳይ አንድም ቀን በሰላም ኖር አታውቅም። በጣም እያስቀየቻት ነበር ትላታለች ፍቅር። በቃ ፍቅር እንደዚህ ነው ብላም አጉርፋለች። እናቷ ይቺ ቤዛን ባስወጣሽልኝ እና ባረፍኩ አለች። ልዱም እናቷም ወደ ሳሎን መጣችና ና አንቺ ፍቅር አለቻት። የአደይ እናትም ተኝታ ነበርና ልጄን መልስልኝ እያለች እየቃዦች ነው። ስለ ልጇ በጣም እያሰበች ነው። ከትንሽ ደቂቃ በኋላ መጡ። ብርሃኔ የትነች የትነች ልጄ ትላለች ፍቅርና ባርኮትም ቆይ ግምን አድርጋሽ ነው ቤዛ የቤት ሰራተኛ እንድትሆን ያደረግሽው እያለ እየጠየቀን ነው። ፍቅር የእጇን ያገኘችው አለች። እንደዚህ ያወሩ እናቷ መጣችና ጠይቀቻት። እኔ ሂጅ ብያታለው እንዲ ያለቻት። ምን ብለሽ አናስወጣሻትም ብላል ነበረ ዴብም አያትና ሰላም አላት። መተሻል እንዴ ስላል ነበር። ፍቅር ግን ራሷ ናት የወጣች ብላ ነበር ሽምጥጥ ያደረገችው። ዴብ አደይ ናት ጭቼ መኖር አልቻልኩም እያለ ነው። የባርኮት እናትም ወደ ገጠር ሄደው እንዲፈልጓት ትእዛዝ ሰጥታቸዋለች። ፍቅርም ጭራሽ ደግሞ ልፈልጓት ነው ብላም ተናዳ ነበር። ቤዛ ቡናዋን እያፈላች ነው። ቡናዋን እያፈላች እያለ አንዳንድ ትመላለሳለች ከሁላቸውም ጋር እናቷም ሁኔታውን ያዩና ቋንጭ ግን ሰራተኛ ነች ወይስ ምንድነሽ? ከማንም ጋር እኮ ነው አፍ ላፍ የምትከብቸው የምትጋፈጩ እያለቻት ነው። ለማንኛውም ከዚህ ቤት የሚመጣውና የሚወጣውን ሰው አክብር ያለቻት፣ ስራሽን በአግባቡ ስሪ የሚል ትእዛዝም ሰጥታታለች። ባርኮትም ያው በድፍረት እኮ ስለምትናገርና ግልጽ ስለሆነች ነው ብሎ ይደግፋታል። አዳይም በረጋ ቁጭ ላይ እያሰበች ነው ስለ ዴት ያስታወሰችም ነበር። እናቷ መጡና በሰላም ነው ልጄ እያለቻን ነው። አባትሽ እኮ ኖሮ ማኖርም አጠቀመኝም ስለዚህ አትጨነቅ እያለቻን ነው። ጣር የልብሽ መሻት ይሙላልሽ እያለች የመረቀቻን ነው። የብና ለዱ የት ልትሄድ ነው እያለችው ነው። አደይን መፈለግ አለብኝ ይላል። ብቻዬን ጥለኛ አትሄድ እያለችው ነው። እሷን አጥቼማ ከዚህ መቆም አልችልም፣ መቋቋም አልችልም ይላል። ሪያማ ሊወስድ ነው ዳይመንድ እንጠይቀዋለሁ። ወዶ ሳይሆን በግዱ ወደ ገጠር ይወስደኛል ይላል። ባርኮትም መባካ አትሄድ ብቻ ነው እያለው ነው። እኔ እኮ እሄድ ነበር ግን ስራ አለኝ አለ። ለማንኛውም ራስ ግን ጠብቅ ብሎታል። ዳይመንድን ለመፈለግም ወጣ ከቤት ልዱም ለመፈቀድ ክለት እያለችው ነበር። ባርኮትን ታዲያን የምላርገዋለ ልዱም ወይ ግን ቤዛን ትወዳታለች። ቤዛ እንደ ዛውና ሳያት በጣም ተደነቅ ያለው እያለችው ነበር። እሱም በጣም ወዳት አለው ይላል። የእጇን ያገኘችው ግን እኮ ምንም አይነት ጥሩ ጠባይ የላትም ብለዋለች። ወንድም ልከተል በላም ተከተላቸው ብርሃኔና እናቷ እንዲሁም ማሹ ተሎ ተመለሽ ወደ ከተማ እያሏት ነው። አደይን የሚፈልጓት ሰዎች በጣም ብዙ ናቸው። አደይም እኔ አንድ ያሰብኩት ነገር አለ ግን እናቴ፣ ላም ሀገር ወደ አረብ ሀገር ሂጅ፣ በአጭር ጊዜ ውስጥ እንለወጣለን፣ አንቺም የተሻለ ኑሮ ትኖራለሽ እያለቻ ነው። እናቷ በጭራሹም አይሆንም ወደ አረብ ሀገር ከዚህ ሀገር ሁነሽ ራሱ ቅዝም እየተሰባበረ ያለ እንኳን አረብ ሀገር ሄደሽ አለቻት። ሀሳቧን አልተቀበለችም። ግን አባት ይህን ቤት ያውቋል ብላ ስጠይቅም ያውቀዋል፣ ያው እሱ ሲሰክር እና የሆነ ነገር ሲፈልግ ነው የሚመጣው ከዚህ ቤት አለች። ብርሃኔም አባትሽ እንዳትናገር እያለቻ ነው አሹም አንቺ ግን ከተማ ደርሰሽ ከመጣሽ ወዲህ ተቃይሯ ጸባይሽ እያላት ነበር ብርሃኔን። እናቷም እንደዛ እያለቻት ነበር። እናትና ልጅ እንግዲህ ስለ ታላቅ ልጃቸውና እህታቸው እየተጨነቁ ነው። ጫኔና አለልኝም ብርሃኔንማ ሚስት ማድረግ አለብኝ ያለው ስለ ሰፈር ሴቶች እያወሩ እያነሱና እየተነጋገሩ ነው። ጓደኛሞች በአንድ ሴት ምክንያት እንደተጣሉና ማንን ማግባት እንዳለበት እየተፈካከሩ ነው። እንደዚህ ስለ ሴቶች እያወሩ አሹም መጥቶ ይቀላቀላቸዋል። በጸባይ ነበር የተቀላቀላቸው። ምን እያረክ ነው እንዲህ፣ እኔ ጓደኛቸው አይደለሁ፣ እስኪ ልጋብዛችሁ ይላቸዋል። ጫኔ እንግዲህ ራስ ወዳድና ያው በሆዱ የሚታለል ነው። አለልኝ ግን እንደዛ አይደለም፣ እና እሺ ብሎ ተከተላቸው። አንተ ቆይ ለምንድ ነው እንደዚህ በአንድ የምትሄደው እያለው ነበር አለልኝ። በቃ አንተ የሆድ ነገር አይቻልም አለው። አለልኝም ከደቂቃ በኋላ ተከተላቸው። ጫኔም እየጠጣ እያለ እኔ እኮ ማንም ሳይቀድሜ ልቅ ደንብ ደውዬ የነገርኩት ለአባቷ ስለአደይ መምጣት ይለዋል። አለልኝ ብዙም አልሰከረም እና አያንተ ጥሩም ባይሆንክ ሰውዬ ወዲያውኑ ነው እንደምትነግረው ይለዋል። አሹም የሰከረ መስሎ እውነቱን እያጣራ ነው። አሹም ይሄን ነገር ከሰማ በኋላ ቀስ ብሎ ስልካቸውን ይሰርቃቸውና ወደ ውጭ ወጣ ይላል። የት ነው ሲሉት ከዚህ ነው የመጣው ይላቸዋል። አሹም ስልክ ደውላል። አባቷ ምን አደረግካት? አደይን ጠብቃት፣ እየተንከባከብከው ነው። ነገ ጧት መኪና ይመጣል፣ እመጣለሁ ይለዋል። አሹም ድምጹን ቀይራ አድርጎ ምን አልከኝ? አለው አሰማም። ደንቆሮ ነው እንዴ እያለው ነበር። ከኋላም ጫኔና ጓደኛው መጡበት። ስልኩን ከዘጋ በኋላ ሰላም ጤና ይስጥልኝ